ውድ የቲክቶክ ተከታዮቼ ደንበኞች በሙሉ ዛሬ የማስተዋወቃችሁ ደግሞ ስመጥሩ የሆነች እጽዋት ናት። ይቺ ስመጥሩ በብዙ ማንም ሰው ያውቃታል በኢትዮጵያ ላይ። ይቺ ስመጥሩ ያልኳቸው እጽዋት እንግዲህ ሽዋ ሽዊት ወይም አዙሪት ወይም ስዲሳ ትባላለች። እንግዲህ ስዲሳ ወይም አዙሪት፣ ሽዋ ሽዊት ማለት ይች ናት። እንግዲህ እጽዋት እንግዲህ ከመጋቢት ጀምሮ እስከ ህዳር የምትቆይናት ከዛም በኋላ የመጥፋት ባህሪ ያላት ይቺ እጽዋት እንግዲህ ጀምበር በሰረከ ቁጥር ነው ጀምበር ነው የምትከተል። ጭንቅላቷ ጀምበር ስገባ አብሯ አንገቷን ምደፋናት በምስራቅ ስትወጣ ከምስራቅ እስከ ምዕራብ ድረስ አብራ ምዞር ናት። በጣም ታሪከኛ ናት። እንግዲህ በሰኔ ላይ በጣም የመረበሻላት በጣም ሲነኳት። በጥቅምትና በህዳር ደግሞ የማፍራት ባህር ያላት። በምታፈራ በሳሌ በጣም ሀይልና ሀይል አላት። አትነካም ሩዋን። በጣም ሀይለኛ ገብር ነው ያለው። ብዙ ሰዎች እንግዲህ ስዲሳ ነግቶ ነው አዙሪት ነግቶ ነው። ዛሬ ዛሬስ ቤቱ ጠፎ እንደደቀረ ተብሎ የሚጠራላት ይቺ እጽዋት ናት። እንግዲህ እጽዋት እንግዲህ ዛፍ ካገኘች የምትወጣበት ዛፍ በጣም የማደግ ባህሪ ያላት ትልቅ ዛፍ ቢሆንም እንግዲህ ከዛ ከዛፉ ላይ የመውጣት ነው። አሁን ለምሳሌ የዛፍ አለ ከታች ይዞ እስከ ውልብኛዋ ድረስ አንድ ነው፣ አንድ አይነት ነው። ከላይም ተታችም ውፍረቱ አንድ ነው ማለት ነው። እንግዲህ አዙሪ፣ ሽዋ፣ ሽዋሽዊት ወይም ስድሳ ማለት ይችላት። ላላውቃችሁ ልታውቋት ነው፣ የምታውቋት ልታውቋት ይችላችሁ እንግዲህ እጽዋት ያላ መርናት በጣም በከፍተኛው ነው። እንግዲህ ጥቅምት ዳር ላይ ደግሞ ፍሬዋ ይመጣል። ፍሬዋ በሚመጣበት ሰዓት ላይ ደግሞ በጣም በከፍተኛው አብራት እንነግራቸዋለን። እንግዲህ እቺ ሀበሻ የባህል ህክምና የእጽዋት ምርምር ማዕከል ቦታ ነው፣ ያራባና ተራፍቷል። አሁን ብዙ ሆነዋል ማለት ነው። እንግዲህ ዳር እግዚአብሔር በሰላም ካደረሰን የዛን ጊዜ ደግሞ ፍሬዋንና ገቢሯን የምናስረዳቸው ይሆናል። ሀበሻ የባህል ህክምና ዘመጋቢ ጥባት ነኝ። አመሰግናለሁ።